ጤና ይስጥልኝ ክብራት ተመልካቾቻችን፣ ከሀረሪ ቴሌቪዥን የእለቱን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር በተለይም ደስ ይነኝ አብሯችሁን ቆዩ። በክልሉ ነዋሪ የልማት ባለቤት በመሆን እያገዘ ያለበት ሁኔታ ለሌላው አካባቢ አርአያ ተደርጎ የሚወሰድ መሆኑን የሀረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ገለጹ። ርዕሰ መስተዳድሩ በሀረር ከተማ ወረዳዎች ኅብረተሰቡን በማስተባበር በራስ አቅም እየተሰሩ ያሉ የኮሪደር ልማት ስራዎችን መመልከታቸውን በማህበራዊ ትስስር ገጻቸው ባስተላለፉት መልእክት አስተዋውቀዋል። በአራት ወረዳዎች ሀኪም አቦከር፣ ጀንላና፣ ሸንኮር ነዋሪው ማህበረሰብ የልማቱ ባለቤት በመሆን እያገዘ ያለበት ሁኔታ ለሌላው አካባቢ አርያ ተደርጎ የሚወሰድ መሆኑንም ገልጸዋል። የክልል ተቋማት ይህ ጅማሮ ውጤታማ ሆኖ ህዝቡ ተጠቃሚ እንዲሆን አስፈላጊውን ድጋፍ ሁሉ እንዲያደርጉ አቅጣጫ መሰጠቱንም አስታውቀዋል በቀጣዩም በከተማው እየተሰሩ ያሉ ኮሪደሮችን የማገናኘት የጀጎል ኮሪደሮችን ሙሉ በሙሉ የማጠናቀቅ የገጠር ኮሪደሮችን አጠናክሮ መቀጠል የትኩረት አቅጣጫዎች መሆናቸውን ርዕሰ መስተዳድር አቶ ኦርዲን በድሪ በመልእክታቸው ገልጸዋል ሰላም ልማትና ዴሞክራሲ ለማስፈን የተጠናከረ የጸጥታ አካላት መገንባት አስፈላጊ ነው ሲሉ ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር ገለጹ። በሶማሌ ክልል በሚገኘው የምስራቅ ዝማ ማሰልጠኛ ማዕከል ለአንድ ወር ስልጠናቸውን ሲከታተሉ የቆዩ አምስት ሺ ሁለት መቶ ይቅርታ አምስት መቶ ሀያ ዘጠኝ የሐረሪ ክልል ሚኒሻዎች ተመርቀዋል። ዘገባው የገዛኸኝ አራጌ ነው። ሲሳይ ዘሪሁን ሀገራችን የጀመረችውን የብልጽግና ጉዞም የሚያደናቅፍ አካላትን በመጋፈጥ ሰላማችንን እናስከብራለን በሚል መሪ ቃል ለአንድ ወር ስልጠናውን ሲከታተሉ የቆዩ 529 የሐረሪ ክልል ሚኒሻዎች በዛሬው ዕለት ተመርቀዋል። በምርቃት ስነ ስርዓቱ ተገኝቶ መልእክት ያስተላለፉት የሐረሪ ክልል ምክትል ርዕሰ መስተዳደር ወይዘሮ ሮዛ ኡመር ሰላም ልማትና ዲሞክራሲን ለማስፈን መሰረት መሆኑን ገልጸው ለዚህም የሚኒሻ አባላት የማይተካ ሚና እንደሚጫወቱ ጠቁመዋል። መንግስት የህብረተሰቡን ሰላም ለማስጠበቅ የሚኒሻ ኃይሉን ለማጠናከር በትኩረት እየሰራ ስለመሆኑም አክለው ገልጸዋል። የዛሬ ተመራቂዎችም ወደ ማህበረሰቡ ሲቀላቀሉ ሙያዊ ስነ ምግባርን በመላበስ የክልሉን ሰላምና ጸጥታ የማረጋገጥ ስራዎች ላይ በንቃት መሳተፍ እንደሚጠበቅባቸውም ጠቁመዋል። በመርሃ ግብሮ የተገኙት የምስራቅ እዝ ምክትል አዛዥ ሜጀር ጄኔራል ፈቃዱ ጸጋዬ በበኩላቸው ላለፉት 49 ዓመታት የሐረሪ ክልልና የምስራቅ እዝ በሁሉም ዘርፎች ተቀናጅቶ በመስራት ዘርፈ ብዙ ውጤቶችን ማስመዝገብ ስለመቻሉ ጠቁመዋል። በዛሬው እለትም የተመረቁ ሚኒሻዎች ሰላምን ከማስከበር ባሻገር ህገወጥ እንቅስቃሴዎችን በመቆጣጠር ከክልሉ ጸጥታ ባሻገር ለምስራቅ እዙም ተጨማሪ አቅም እንደሚሆኑ አስረድተዋል። የሐረሪ ክልል ሰላምና ጸጥታ አስተዳደር ቢሮ ኃላፊ አቶ ቶፊቅ መሐመድ የህብረተሰቡን ዘላቂ ሰላም ለማረጋገጥ የጸጥታ አካላትን የማጠናከር ስራዎች እየተሰራ ስለመሆኑ አንስተዋል። በተለይም ብለዋል፣ በየአካባቢው የህዝቡን ሰላም ለማደፍረስና በክልሉ እየተከናወኑ ያሉ የልማት ስራዎችን ለማደናቀፍ የሚንቀሳቀሱ ጽንፈኞችን ለማጥፋት የጸጥታ አካላቱ በቅንጅት እንደሚሰራም አክለው ገልጸዋል። በተገባላቸው ቃል መሰረት ተለዋጭ ቦታ ማግኘታቸው እንዳስደሰታቸው በሐረር ከተማ የበድሪ በሬ አካባቢ ልማት ተነሾች ገለጹ። የሐረሪ ክልል ከተማ ልማትና ኮንስትራክሽን ቢሮ በሐረር ከተማ በበድሪ በሬ አካባቢ ለሚገኙ ልማት ተነሾች የመኖሪያ ቤት መስሪያ ምትክ ቦታ አስረከበ። አዩብ ካዛሊ የሐረሪ ክልል ከተማ ልማትና ኮንስትራክሽን ቢሮ በሀረር ከተማ በበሪ በሪ አካባቢ ለሚገኙ የልማት ተነሺዎች የመኖሪያ ቤት መስሪያ ምትክ ቦታ አስረከበ። በርክክብ ስነ ስርዓቱ ላይ የተገኙት የቢሮ ኃላፊ አቶ ሙክታር ሳሊ በክልሉ በሁሉም መዳረሻ የኮሪደር ልማት እየተከናወነ እንደሚገኝ አስታውቀዋል። ልማቱን ከዳር ለማድረስ በመልሶ ማልማት ከአካባቢያቸው ለሚነሱ የማህበረሰብ ክፍሎች ህጉ በሚፈቅደው መንገድ አስፈላጊውን የመሬት ዝግጅት መደረጉንና የሚከፈሉ ካሳዎችም ተከፍለው በሁሉም አቅጣጫ ወደ ልማት ተገብቷል ብለዋል። በክልሉ መንግስት የልማት እቅድ የተያዘለት በሮ በሪ ከአባድር ፕላዛ ጋር በአንድ ላይ በተሻለ ሁኔታ ተቀናጅቶ እንዲለማ በማሰብ መንግስት ከአሁን ቀደም ካሳ የከፈለባቸውን ቦታዎች አዘጋጅቶ ህጉን በተከተለ መልኩ የመሬት ሽንሸናውን በማድረግ ለልማት ተነሺዎቹ እንዲተላለፍ መደረጉንም ገልጸዋል። የማህበራዊ ግንኙነቶች እንዳይቋረጡ የልማት ተነሺዎቹ በአንድ አካባቢ እንዲሰፍሩ የተደረገ መሆኑን ተናግረው በአጭር ጊዜ ውስጥም የተለያዩ የመሰረተ ልማቶች እንደሚሟሉ ኃላፊው አስታውቋል። በተጨማሪም ህብረተሰቡ ለልማቱ እያደረገ ላለው አስተዋጽኦ የክልሉ መንግስት ስም ምስጋናቸውን አቅርበዋል። የልማት ተነሺዎቹ በበኩላቸው መንግስት በተለያዩ ጊዜያት እንዳወያያቸው የገለጹ ሲሆን ቃል በተገባላቸው መሰረት ተለዋጭ ቦታ ማግኘታቸው በጣም እንዳስደሰታቸው አስታውቀዋል። ከዚህም ባለፈ የክልሉ መንግስት ወደ ልማቱ ከመገባቱ በፊት የልማት ተነሺዎችን በአግባቡ ለማስፈር እያደረገ ያለው ሂደት የሚያስመሰግነው መሆኑን ጠቅሰው በየትኛውም የሀገር ልማት ጉዳይ ላይ የበኩላቸውን አስተዋጽኦ ለማድረግ ዝግጁ መሆናቸውንም አስታውቀዋል። የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ለሴቶች ክንፍ አመራር አባላት የግንዛቤ ማስጨበጫ መድረክ አካሄደ። ስልጠናው በፓርቲው የሴቶችን ሚናና ተሳትፎን ተጠቃሚነትን ለማረጋገጥ የሚያስችል መሆኑም ተገልጿል። ናርዶስ ዳምጤ የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የሴቶች ክንፍ በክልሉ በተለያዩ አደረጃጀት ውስጥ ለሚገኙ ሴት አደረጃጀቶች በፓርቲው መመሪያና ደንቦች ዙሪያ የአቅም ግንባታ ስልጠና ሰጠ። በስልጠናው ላይ ከተለያየ የክልል ተቋማት የተውጣጡ የብልጽግና ፓርቲ የሴቶች ክንፍ አባላትና የተለያዩ ጥሪ የተደረገላቸው እንግዶች በአቅም ግንባታ መርሃ ግብሩ ላይ ተገኝተዋል። በመድረኩ ላይ ንግግር ያደረጉት የሐረሪ ክልል የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ሴቶች ክንፍ ኃላፊ ወይዘሮ ዚነት ዩሱፍ እንደገለጹት ይህ የአቅም ግንባታ ስልጠና በዋነኛነት በፓርቲ ውስጥ የሴቶችን ሚና በማጠናከር እንደ ፓርቲ ያሉብንን ክፍተቶች በመለየት ለመስራት ያለመ ስለመሆኑም ተናግረዋል። ከዚህም በተጨማሪ የብልጽግና ፓርቲ መተዳደሪያ ደንብ ግንዛቤ ለማስጨበጥ እንዲሁም የዲጂታል ሚዲያ አጠቃቀምን በተመለከተ ለአባላቱ ሰፊ ግንዛቤ የሚያስጨብጥ መድረክ እንደሆነም ገልጸዋል። ስልጠናው የሴቶችን ሚና በተቋማትና በፓርቲው በማጠናከር አባላቱ ስለ ፓርቲው ያላቸውን የግንዛቤ አመለካከትና እይታ ከፍ የሚያደርግ እንዲሁም የሴቶችን ጉልህ ሚና ተሳትፎና ተጠቃሚነት ለማረጋገጥ የሚያስችል መሆኑን አክለዋል። የፓርቲው መተዳደሪያ ስርዓትና ደንብን በተመለከተ የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካ ጉዳዮች ዳይሬክተር አቶ ታመነ ፍቃዱ እንደገለጹት ፓርቲው የሚመራበትን የመተዳደሪያ ደንቦች በመጀመሪያ ጉባኤ ላይ የነበረውን በአፈጻጸም ላይ ከታዩት ጉዳዮች በመነሳት ማሻሻያ አስፈላጊ እንደሆነ በመጥቀስ አዲሱን የመወያያ ሰነድ ለአባላቱ አቅርበው ሰፊ ገለጻና ውይይት አካሂደዋል። በፓርቲውም ሆነ በተቋሙ የተለያዩ ጥሰቶች እንዳይኖሩ አሰራራችንን ተከትለን በመተዳደሪያ ደንቡ መሰረት መሆኑ እንደ ፓርቲ ህዝባዊ ቅቡልነት እንዲኖረን ያስችላልን ብለዋል። በተጨማሪ በፓርቲው የትምህርት ተቋማት ዳይሬክተር አቶ አፈንዲ ሰለሞን የአደረጃጀት ክፍተትን በተመለከተ ለአባላቱ ገለጻ ያካሄዱ ሲሆን ስብሰባው ወደፊት በቀጣይነት እንደሚሰጥም ተገልጿል። አካል ጉዳተኞችን ማሳተፍ የተሻለ የማህበረሰብ እድገት ለማስመዝገብ ወሳኝ ነው ተባለ። የአካል ጉዳተኞች ቀን በዓለም አቀፍ ደረጃ ለ34ኛ ጊዜና በሀገራችን ለ33ኛ ጊዜ ተከብሯል። ዘገባው የጌትነት ዘውዴ ነው። ተጨማሪውን ሄኖክ ግርማ ያቀርበዋል። በሐረሪ ክልል ራስ መኮንን አንደኛ ደረጃ ትምህርት ቤት አካል ጉዳተኞችን ያሳተፈ ማህበረሰብ እድገት በሚል መሪ ሐሳብ የአካል ጉዳተኞች ቀን ተከብረዋል። በሐረሪ ክልል የአካል ጉዳተኞች ፕሬዚዳንት ወይዘሮ ሂዳይ አሊ በክልሉ እየተካሄዱ ያሉ የልማት ስራዎች ለአካል ጉዳተኞች ትኩረት የሰጠና የሚያሳተፍ መሆን አለበት ሲሉ መልእክታቸውን አስተላልፈዋል። በክልሉ ትምህርት ቢሮ የልዩ ፍላጎት አስተባባሪ ወይዘሮ መሰረት አሰፋ በበኩላቸው በዝግጅቱ ላይ ባስተላለፉት መልእክት ቀኑ መከበሩ ስለ አካል ጉዳተኝነት ህብረተሰብ ውስጥ ያለውን አመለካከት ሀገር ለማሻሻል ያግዛል ብለዋል። እንዲሁም በአሁኑ ጊዜ አካል ጉዳተኞች አይችሉም የሚለውን አመለካከት የተሻሻለ መሆኑን ተናግረዋል። ህብረተሰቡ በተለይ አካል ጉዳተኞች ህጻናት ወደ ትምህርት ቤት እንዲወስዱ የጠነከረ ግንዛቤ መስጠት አስፈላጊ መሆኑን አክለው ገልጸዋል። አካል ጉዳተኞች ይችላሉ የሚል መንፈስ ለማሳየት በራስ መኮንን አንደኛ ደረጃ ትምህርት ቤት አካል ጉዳተኞች ተማሪዎች መካከል የስፖርታዊ ውድድርም ተካሂዷል። የአካል ጉዳተኞች ቀን በዓለም አቀፍ ደረጃ ለ14ተኛ ጊዜ በሀገራችን ደግሞ ለ33ተኛ ጊዜ እየተከበረ ሲሆን በመድረኩ ላይ ከተለያዩ ትምህርት ቤቶች የተወጣጡ የአካል ጉዳተኛ ተማሪዎች እና ባለድርሻ አካላት ተሳትፈዋል። የአባድር ወረዳ የማህበረሰብ አቀፍ ፖሊስ አባላት የአካባቢያቸውን ጸጥታ በማስጠበቅ ረገድ ንቁ ተሳትፎ እያደረጉ መሆኑን ገለጹ። የአካባቢው ነዋሪዎች ከፖሊስ ኮሚሽን ጋር በመተባበር ለአካባቢው ጸጥታ የላቅ አስተዋጽኦ እያደረጉ እንደሚገኙ የወረዳው ሰላምና ጸጥታ ጽሕፈት ቤት ገልጿል። ዘገባው የአረፋት ውስማን ነው። ትኝንት ደባልቄ ተጨማሪውን ታቀርበዋለች በራስ ተነሳሽነት የአካባቢያቸውን ጸጥታ ለማስጠበቅ የድርሻቸውን እየተወጡ እንደሚገኝ በቦታው ተገኝተን የምሽት ጥበቃ እየሰሩ የሚገኙ የማህበረሰብ አቀፍ ፖሊስ አባላት ገልጸውልናል። ከክልሉ ፖሊስና ሚኒሻ አባላት ጋር በመሆን የጸጥታ የማስጠበቅ ስራውን እየሰሩ መሆኑንም ተናግረዋል። እንደ አባዲር ወረዳ ሰላምን በማስጠበቅ ያህል ትልቅ ስራ እየሰራ ነው። እዚህ ላይ እንደምታዩ ብዙ ወጣታችን እዚህ ላይ ተሰልፎ ሀገርን የሚረብሽና ሀገርን ያ ለማድረግ የሚፈልገን ወጣት እዚያ አቁመን ባጃጁን ፈትሸን አንዳንድ የማይሆን እቃዎችን ይዞ የሚጓዝ ሰዎቹንም እየወሰድን ለፖሊስ እያስረከም እስከ እስር የሚደርስ ስራዎችን እየሰራን ነው። ከወረዳውና ከፖሊሱ ጋራ በስራ ሁኔታ ጥሩ ስራ ነው እየሰራን ያለ ነው። በአባዲር ወረዳ ዋናዎችም አሉ፣ ኮማንደሮችም አሉ። እኛ ሮንድ እስከ አራት ሰዓት ነው ማታ ምንወጣው። ፍተሻም አለ፣ አውደደንም ፈትሻለን። በጥሩ ሁኔታ ነው እየሰራን ያለነው የአቃተም ቦታ ፖሊሶችም አሉ ኮሚቴዎችም አሉ፣ እያገዙን ከነሱ ጋር አንድ ላይ እየሰራ ነው። የተባበርን እየሰራን ያለነው ህብረተሰቡ፣ ከሁን በፊት ይህንን ሮንድ አያቆም አልገባውም ነበረ። አሁን ግን ፖሊስ ለብቻው መንግስት ለብቻው ምንም ማድረግ ስለማይችል ህብረተሰቡ ከመንግስት ጎን ሆኖ በመረጃም በትብብርም በጉልበትም ታዛዥ ነው። አገራችን በጥሩ ሁኔታ እየጠበቅን ነው። በቦታው ላይ አግኝተን ያነጋገርናቸው የአባድር ወረዳ የማህበረሰብ አቀፍ ፖሊሲ አስተባባሪ ዋና ሳጅን ሬዲዋን ባህር እንደገለጹት ወጣቱ ሰላሙን ለማስጠበቅ የራሱን አስተዋጽኦ እንዲያደርግ በማደራጀት እየሰሩ መሆኑን ገልጸዋል። በተጨማሪም የጀጎል ውስጥ ለውስጥ የተሰሩ የልማት ስራዎች ጥበቃና እንክብካቤ ላይ እየሰሩ እንደሚገኝም ተናግረዋል። አዎ የታዩ ለውጦች አሉ። አሁን በዚህ አካባቢውን አሁን ልማት በተለይ ጆጎል ውስጥ ልማት የኮሪደር ልማት ከተሰራ በኋላ የተለያዩ ንብረቶች አሉ። በየመንገዱ መብራቶች፣ ድንጋይቶች፣ የተለያዩ ውድ የሆኑ የክልል ገጽታውንም ደሞ ደግሞ የክልሏን ማንነት የሚያንጸባርቁ ብዙ ንብረቶች አሉ ማለት ነው እና ያንንም ከመጠበቅ አኳያ ማህበረሰቡ ይሄ ከማህበረሰቡ ውጭ ፖሊስ ብቻውን ምንም ሊጠብቅ የማይችለው ነገር ነው ማለት ነው። ግልጥ ግልጥ ያለ ቦታ ላይ ና በግልጽ የተቀመጠ ነው ማለት ነው እና በአሁኑ ሰዓት እንደዚህ ማብራቶች የተለያዩ ዲምላይቶች ውጭ ላይ ሆኖ ውጭ ላይ ሆኖ የነዚህ ውጤት ነው ማለት ነው። የነዚህ የማህበረሰቡ የፓትሮል እነዚህ የተባባሪዎች ውጤት ነው። በአባድር ወረዳ የሚገኙ አራቱም ቀበሌዎች ላይ በጸጥታ አደረጃጀቶች የጸጥታ ስራ እየተሰራ እንደሚገኝና የማታ የአካባቢ አካባቢ ጥበቃ ወጣቶቹ ከፖሊስ ኮሚሽን ጋር በመሆን የነቃ ተሳትፎ እያደረጉ መሆኑን የአባድር ወረዳ ሰላምና ጸጥታ ጽህፈት ቤት ኃላፊ ኮማንደር ሰኢድ መሐመድ ገልጸዋል። ኃላፊው እንደገለጹት የማታ ጥበቃ ላይ ከወትሮ በተሻለ መልኩ የወጣቶች ተሳትፎ እየላቀ መሆኑንና በአራቱም ቀበሌዎች ባሉት የማህበረሰብ አቀፍ አደረጃጀቶች የሰላም ቤተሰብ፣ የሰላም ወጣት አምባሳደሮችና የሰላም እናቶች ሳይቀሩ ለከተማዋ ሰላም ዘብነን በማለት እየሰሩ መሆኑን ተናግረዋል። የማታ አካባቢ ጥበቃ ጋር ተያይዞ እንደ ተግዳሮት ይጠቀስ የነበረው የህብረተሰብ ግንዛቤ እጥረትም በአሁኑ ጊዜ መቀረፍ መቻሉን አክለዋል። ትንሽ አጀማመራችን ላይ ክፍተቶች ነበሩብን በግንዛቤ እጥረት ያጋጠመን ችግር ነውና እሱም ያው በአሁኑ ሰዓት የተፈታበትና ወደ ስራ የገቡበት ሁኔታ ነው ያለው ማለት ነው። ወጣቱን ያላሳተፈ የጸጥታ ስራ ሙሉ በሙሉ ውጤታማ እንደማይሆንና ወጣቱ በአካባቢው ጸጥታ ስራ ላይ የበኩሉን ድርሻ ሊወጣ እንደሚገባም ኃላፊው ተናግረዋል። ወጣቱ በዚህ በጸጥታው ላይ በአካባቢ ጸጥታ ስራው ላይ የነቃ ተሳትፎ ማድረጉ ለዛሬም ለነገም ትውልድ ጥሩ መልእክት ያለው ስለሚሆን አሁንም ተሳትፎ በመጠናከር ነው የሚገባው። በስራው ላይ የነቃ ተሳትፎ ለሚያደርጉት እውቅናና ማበረታቻ በመስጠት ስራው ላይ መነቃቃት መፍጠር እንደሚገባም ገልጸዋል። ክብራት ተመልካቾቻችን ከሐረሪ ቴሌቪዥን እለታዊ የአማርኛ ቋንቋ ዜናዎቻችን ወደ እናንተ መድረሳቸው እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች አለፍን። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛው ጠቅላላ ምርጫ የጊዜ ሰሌዳን ይፋ አድርጓል። በሌላ ዜና የኢትዮጵያ አየር ክልል ከማንኛውም ሁኔታ መጠበቅ የሚያስችል አቅም መገንባቱን የኢትዮጵያ አየር ኃይል አስታወቀ። እሌንሽ መልስ እንና መሰል ሀገር አቀፍ ዘገባዎችን በተከታይነት ታደርሰናለች። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛ ጠቅላላ ምርጫ የጊዜ ሰሌዳን ይፋ አድርጓል። በዚሁ መሰረት የምርጫ ድምፅ የሚሰጥበት ቀን ግንቦት 24 ቀን 2018 ዓ ም እንደሆነ የጊዜ ሰሌዳው አመላክቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላተወርቅ ኃይሉ በ2018 ዓ ም ለሚከናወነው ሰባተኛው ጠቅላላ ምርጫ የተለያዩ የቅድመ ምርጫ ተግባራት በመከናወን ላይ መሆናቸውን አስታውቀዋል። በቦርዱ የጸደቀ የሰባተኛው ሀገራዊ ምርጫ የጊዜ ሰሌዳ ይፋ የተደረገ ሲሆን በዚህም መሰረት የእጩዎች መዝገባ ከጥር 1 እስከ የካቲት 1 2018 ዓ ም ይካሄዳል። የምረጡ ቅስቀሳ ወይም የምርጫ ዘመቻ ከጥር አንድ እስከ ግንቦት 19 2018 ዓ.ም የሚካሄድ ሲሆን የመራጮች ምዝገባ ከየካቲት 7 እስከ መጋቢት 7 2018 ዓ.ም እንደሚከናወን በጊዜ ሰሌዳው ተመላክቷል። ሆኖም የመራጮች ምዝገባን ራስን በራስ መመዝገብ ከጥር 15 ጀምሮ እስከ መጋቢት ሰባት ማድረግ እንደሚቻል ተገልጿል። የሰባተኛው ሀገራዊ ምርጫ የድምፅ መስጫ ቀን ግንቦት 24 ቀን 2018 ዓ.ም እንደሚሆን ይፋ የተደረገ ሲሆን ይፋዊ የምርጫ ውጤት መግለጫ ቀን ሰኔ 4 2018 ዓ.ም መሆኑን ቦርዱ ይፋ አድርጓል። የኢትዮጵያን የአየር ክልል ከማንኛውም ሁኔታ መጠበቅ የሚያስችል አቅም መገንባቱን የኢትዮጵያ አየር ኃይል አስታውቋል። የኢትዮጵያ አየር ኃይል ምክትል አዛዥ ብርጋዴር ጄኔራል መሰረት ጌታቸው ለጋዜጣ ፕላስ እንደገለጹት አየር ኃይሉ ዋነኛ ተልዕኮ የኢትዮጵያን የአየር ክልል በማንኛውም ሰዓት ከማንኛውም ሁኔታ መጠበቅና መከላከል ነው። በአሁኑ ወቅት የተቋሙን ራዕይ ለማሳካት አገርና መንግስት የሰጠንን ተልዕኮና ግዳጅ ለመወጣት የሚያስችል ቴክኖሎጂ ታጥቅናል ያሉት ብርጋዴር ጄኔራል መሰረት አየር ኃይሉ ማንኛውንም ግዳጅ በአስተማማኝ ሁኔታ መወጣት የሚችል ዘመኑ የደረሰበትን ቴክኖሎጂ መፍጠር መታጠቅና መጠቀም የሚችል ነው ብለዋል። የኢትዮጵያን አየር ክልል የማስጠበቅ ጉዳይ የ24 ሰዓት ስራ እንደሆነም ተናግረዋል። አየር ኃይሉ ጥራት ያለው የሰው ኃይል በማፍራት ግዳጅን የመወጣት አቅሙን የተሻለ ለማድረግ የተሰራ መሆኑን ጠቅሰው በ2030 ከአፍሪካ ምርጥ አየር ኃይሎች አንዱ ለማድረግ መታቀዱንም ገልጸዋል። የኢትዮጵያ አየር ኃይል በታሪክ የሀገርን ብሔራዊ ጥቅምና ሉዓላዊነት ለማስከበር አሻራውን ያኖረ መሆኑንም ጠቁመዋል። የአምስት ሚሊዮን ኢትዮ ኮደር ስልጠና የወጣቶችን ዓለም አቀፍ ተወዳዳሪነት በመጨመር አማራጭ የስራ ዕድል በመፍጠር ረገድ ትልቅ አስተዋጽኦ እያበረከተ እንደሚገኝ የስራና ክህሎት ሚኒስቴር ገልጿል። ኢኒሽቲቭ ለዜጎች በዌብ ፕሮግራሚንግ፣ በአንድሮይድ ማበልጸግ፣ ዳታ ሳይንስ እና አርቲፊሻል ኢንቴልጀንስን መሰረታዊ የዲጂታል ክህሎት ስልጠና እየሰጠ ይገኛል። የስራና ክህሎት ሚኒስትር ዴታ ሰለሞን ሶካ ለዚያ እንዳሉት መንግስት ቴክኖሎጂን የታጠቀ ማህበረሰብን በመገንባት አለም የደረሰበትን የእርግ ደረጃን ለማስተካከል እየሰራ ይገኛል። በዚህም ዜጎች ያገኙትን የቴክኖሎጂ እውቀት በመጠቀም በኦንላይን ስራ መፍጠርና ተቀጥሮ የመስራት አማራጭ የስራ እድል እየተፈጠረላቸው እንደሚገኝም ተናግረዋል። በበጀት ዓመቱ ባለፉት አራት ወራት 12875 ለሚሆኑ ዜጎች የርቀት ስራ መፍጠር መቻሉን ሚኒስትር ዴታው ጨምረው ገልጸዋል። እንዲሁም በትራንስፖርትና ሎጂስቲክስ ዘርፍ እንደ ራይድ እና ፈረስ ያሉ መተግበሪያዎችን በመጠቀም በሚከናወኑ ስራዎች ለበርካታ ዜጎች የስራ እድል እየተፈጠረ ነውም ብለዋል። በዚህም በራይድ ትራንስፖርት መተግበሪያ ብቻ በመጠቀም ለ130 ሰዎች የስራ እድል መፍጠር መቻሉንም ተናግረዋል። በቀጣይ የዲጂታል ቴክኖሎጂን ካደጉ ሀገራት ጋር ተወዳዳሪ እንድትሆን የሚያስችላት በመሆኑ ፋይዳው የላቀ ነው ብለዋል። የአፋር ክልል ለሱፍ ልማት አመቺ በመሆኑ በዘርፉ ተስፋ ሰጪ ስራዎች የተከናወኑ መሆኑን የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ አስታውቋል። በቢሮው የሰብል ልማት ዳይሬክተር አቶ አህመዱ መሐመድ ሌዚያ እንደገለጹት በክልሉ ወደ ሱፍ ልማት ከተገባ ቅርብ ጊዜ ቢሆንም አያያዙ ተስፋ ሰጪ ነው። በዚህ ወቅትም ከ500 ሄክታር በላይ መሬት ላይ የለማ ሱፍ መሰብሰብ መጀመሩን ገልጸው እስካሁን ከ3600 በላይ ኩንታል ምርት መሰብሰብ መቻሉን ገልጸዋል። የሱፍ ልማት ለአካባቢው ተስማሚ መሆኑን ገልጸው በአሁኑ ወቅት ከፊል አርብቶ አደሩ በልማቱ ለመሳተፍ መነቃቃት እንደተፈጠረለትም አስረድተዋል ተከስተዋል። በተለይም ልማቱ የአዋሽ ተፋሰስ ላይ የሚገኙ 11 ወረዳዎች ላይ በስፋት የተከናወነ መሆኑን የገለጹት ዳይሬክተሩ ከዚህ ቀደም ያልተለመደና ከቅርብ ጊዜ ወዲህ ግን በሰፊው እየለማ እንደሚገኝ ገልጸዋል። የውጭ ዜና አሜሪካ ሁለተኛውን የኢራን ዜጎች ቡድን ወደ ሀገራቸው ማባረሯን በቴህራን የሚገኙ ባለስልጣናት ተናገሩ። ይህ የሆነው የትራምፕ አስተዳደር የኢሚግሬሽን ሕጉን ለማስፈጸም የሚያደርገው ጥረት በቀጠለበት ወቅት ነው። ከአምሳ በላይ ኢራናውያንን ያሳፈረ አውሮፕላን እሁድ ዕለት ከአሪዞና ሜሳ ተነስቶ በካይሮና ኩዌት በኩል ተጉዞ ኢራን መግባቱን ዘገባዎች አመልክተዋል። የትሄራዊ ውጭ ጉዳይ ሚኒስትር ዜጎች ወደ ኢራን መመለሳቸውን አረጋግጠዋል። የአሜሪካ ኢሚግሬሽን ባለስልጣናት ግን ለደህንነት ሲሉ በረራው መደረጉን ሊያረጋግጡ አሊያም ሊያስተባብሉ አልቻሉም። ብዙም ባልተለመደ የኢራንና የአሜሪካ ትብብር ወደ ሀገራቸው እንዲባረሩ የተደረገው የመጀመሪያ የኢራናውያን ዜጎች ቡድን በረራ የተካሄደው መስከረም መጨረሻ ላይ ነበር። በርካታ ኢራናውያን ስደትን መርጠው አሜሪካ የገቡት በሀገራቸው እስርን በመፍራት እንደሆነ ይናገራሉ። ቢቢሲ በዘገባው እንዳስነበበው የእስራኤል ጠቅላይ ሚኒስትር ቤናሚን ኔታንያሆ ሁለተኛው ምዕራፍ ድርድር መቃረቡን አስታወቁ በሰላም እቅዱ የመጀመሪያ ምዕራፍ መሰረት በህይወት ያሉ 20 ታጋቾችን እንዲሁም 28 የታጋቾችን አስክሬኖች እንዲመለሱም ይጠበቃል ዘገባው የቢቢሲ ነው ባህር ጠንክር የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ ያለውን ጦርነት ለማስቆም በዩናይትድ ስቴትስ አደራዳሪነት ወደሚደረገው ሁለተኛ ዙር ድርድር ለመግባት መቃረባቸውን ገለጹም። ነገር ግን ቁልፍ ጉዳዮች አሁንም ሊፈቱ ይገባል ብሏል። በሁለተኛው የፕሬዚዳንት ዶናልድ ትራምፕ እቅድ መሰረትም በጋዛ የሽግግር አስተዳደር ተቋቁሞ ዓለም አቀፍ የጸጥታ ኃይል ሲሰማራ እስራኤል ወታደሮቿን ከጋዛ ማስወጣት አለባት። ከዚህ በተጨማሪም ሐማስ አንድ ከፍተኛ ባለስልጣን ቡድን የቀረውን የጦር መሳሪያ ላለመጠቀም ወይም ለማከማቸት ዝግጁ መሆኑን ጠቁሟል። ዩናይትድ ስቴትስና ሌሎች አደራዳሪዎች ወደ ቀጣዩ የትራምፕ እቅድ መሄድ እንዲቻል በሁለቱም ተደራዳሪ አካላት ላይ ግፊት ሲያደርጉ ቆይቷል። የአረብ መገናኛ ብዙሀን የቀይ መስቀል ቡድንና የሀማስ ታጣቂ ክፍል አባላት በጋዛ ከተማ ዘይቱን አካባቢ የቀረውን የእስራኤላዊ ታጋቾች አስክሬን ፍለጋ መቀጠላቸውን ዘግቧል። የእስራኤላዊ ፖሊስ የነበረ መሆኑ የተገለጸ ሲሆኑ ሙሉ ስሙም ሳጅን ራስ ጊቭሊ እንደሚባልም ይፋ ተደርጓል። ሀማስ በእስራኤል ላይ ድንገተኛ ጥቃት በፈጸመበት መስከረም ቅዱስ 2016 ዓ ም ጊቭሊ የተገደለ ሲሆን፣ አስክሬኑ በእስራኤልና በሐማስ መካከል በተደረገው የመጀመሪያ የተኩስ አቁም ስምምነት መሰረት መመለስ አለበት። ኔታንያሁ እሁድ ለት በሰጡት ጋዜጣዊ መግለጫ ላይ እናመጠዋለን ሲሉም ቃል ገብተዋል። የጋዛ የተኩስ አቁም ስምምነት ተግባራዊ መሆን ከጀመረ ሁለት ወራት የሞላው ሲሆን ሁለቱም ወገኖች በየቀኑ አንዳቸው ሌላኛውን ስምምነቱን በመጣስ እርስ በርስ መወነጃጀላቸውን ቀጥሏል። የእስራኤል ጦር ከግማሽ በላይ የሚሆነውን የጋዛ ሰርጥ ይቆጣጠራል። ሀማስ ደግሞ በተቀረው የግዛቱ ክፍል ውስጥ ዳግም ራሱን አደራጅቷል። ኔታንያሁ ከጋዜጠኞች ጋር ባደረጉት ቆይታም በወሩ መጨረሻ ከፕሬዚዳንት ትራምፕ ጋር የቅዱን ሁለተኛ ምዕራፍ ማሳካት በሚቻልበት ሁኔታ ላይ ጠቃሚ ውይይት እንደሚካሄድም ተናግሯል። የእስራኤል መንግስት ቃል አቀባይ ስብሰባው እንደ አውሮፓውያን አቆጣጠር ታህሳስ 29 እንደሚካሄድ አስታውቀዋል። ኔታንያሁ እሁድ ለት ከጀርመን መራሄ መንግስት ፍሬድሪክ መርዝ ጋር በኢየሩሳሌም ከተገናኙ በኋላ ሀማስ ጋዛን የሚያስተዳድርበት ዘመን ማ ማብቃት እንዳለበትና ቡድኑ የታጣቂውን መሳሪያ ለመፍታትና አካባቢውን ከወታደራዊ እንቅስቃሴ ነፃ ለማድረግ በቁርጠኝነት እንዲወጣ በድጋሚ ተናግረዋል። ክብራት ተመልካቾቻችን ከሀረሪ ቴሌቪዥን ለለተያዝንላችሁ ዜናዎች ታተላችሁትን ይመስል ነበር አብራችሁን ስለቆያችሁ ከልብ እናመሰግናለን። ብሩቅ